ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም የምትገኙ ወደ ቻናል ተከታታዮች የምንገኘው በአማራጭ ቻናላችን ወርቅ አፈራው ሁለት ላይ ነው። እንግዲህ ለዛሬ ለዛሬ ብዙዎቻችሁ ማወቅ የምትፈልጉትን ርዕሰ ጉዳይ ነው ይዤ የቀረብኩት እና በዛሬው መርሃ ግብሬ እድላችሁን የወሰዱባችሁን ሰዎች የምታውቁባቸው አስራ አንድ መንገዶች ነው የምጠቁማቸው አንድም ለመረጃ ሁለትም ለጥንቃቄ ማለት ነውእና በነገራችን ላይ በዚህ ርዕሰ ጉዳይ ላይ በዋናው ቻናሌ ላይ አምስት ነጥቦችን አስቀምቼ የሰራሁት ፕሮግራም አለ። ነገር ግን ብዙ ባነበብኩ ቁጥር ብዙ ነገሮችን በመረመርኩ ቁጥር ደግሞ ተጨማሪ ሀሳቦችን ስላገኘው ዘርዘር አድርጌ ጨምሬ እንግዲህ በፊት የጠቀምኳችሁ እድላችሁን የሱሩባችሁ ሰዎች የምታውቁባቸውን አምስት መንገዶች ነበር። አሁን አስራ አንዱ መንገዶች ይነግራችኋለሁ እና እንግዲህ መንገዶቹ በነገራችን ላይ እነዚህ ብቻ ላሉ ሞር እያነበብን ሞር በህይወት መንገድ ላይ ይሄድን በምንቆይበት ጊዜ ብዙ ነገሮችን እንገነዘባለን። እና እንግዲህ አሁን መንገዶቹ እየበዙ መጥተዋል ማለት ነው፣ እየበዙ መጥተዋል። እንግዲህ ክፋታችን እየጨመረ ሲሄድ መንገዶቹን እየበዙ መምጣታቸው አይቀርም። ስለዚህ እነዚህን መንገዶች በደንብ ካወቃችሁ ያን ያ ቅድመ ጠንቃቄ ልታደርጉ ትችላላችሁ። ሁለተኛ ደግሞ የበለጠ ጥርጣሬያችሁን ወደ እውነት ማምጣት ትችላላችሁ። ስለዚህ እነዚህ ሰዎች እነማን ናቸው? እነዚህ ሰዎች የምናውቅበት እነዚህን ሰዎች እነማን ናቸው የሚለውን የምንደርስበት አስራ አንድ መንገዶች የትኞቹ ናቸው የሚለውን አብረን የምንከታተል ይሆናል። እንግዲህ የመጀመሪያው አዘውትረው ቤታችሁ የሚጋብዟቸው ናቸው። በነገራችሁ ላይ ዚህ ላይ እናነሳሳት አንድ ሰው አዘውትሮ ቤቱ ስለጋበዘን እድላችንን ይወስዳል ወይም እድል በራችንን ይዘጋል ማለት አይደለም። ነገር ግን እድል በር ዘግተው የኛን የእነሱን የእድል በር መክፈት የሚፈልጉ ሰዎች ከምንለይበት መንገድ አንደኛው አዘውትሮ ቤታቸው የሚጋብዙ መሆኑን ነው። እና እነዚህ ሰዎች በተለይ ደግሞ በተንኮሎ መርከብ ላይ የተሳፈሩት ሰዎች አዘውትረው ቤታቸው ከጋበዙም በኋላ የሚያወሩ ኖሬ ግን ፍሬከርሲቲ ነው። ሻይ ጋብዟቸዋል አስሬ ብዙ ብዙ እና የግድ በቃ የቅርብ ወዳጅ አድርገውን ለመሳብ ጥረት ያደርጋሉ። ያ ግን ከልባቸው አይደለም፣ ከልባቸው አይደለም። ይሄ ለታይታ የሚያደርጉት ነገር ነው እና ቤታቸው ስትሄዱ ግን ሌላ ሰው ከሌለ በተለይ እናንተ ብቻ ከሆናችሁ በሆነች በጨዋታ አጋጣሚ በውስጥ የስውር መርፌ ጠቅም ያደርጓቸው ናቸው። የእናንተን ሞራል የሚነኩ ነገሮች፣ የእናንተን ቅስም የሚሰብሩ ነገሮች። በተለይ ደግሞ ቶሎ ነገሮች የሚሰማቸው አይነት ሰዎች ከሆናችሁ ለእነሱ በጣም ይመቻቸዋል። እና ተስፋ አስቆራጭ ነገሮች ነው የሚነግሯችሁ። ሌላ የረባ ነገር እንኳን አይነግሯቸውም። ለምሳሌ ለምሳሌ ትምህርት ጀምራችሁ ወይ በስራ መጨናነቅ ወይ ደግሞ በቤተሰብ ኃላፊነት ትምህርታችሁን አቋርጣችሁ በሚቀጥለው አመት ቀጥላለሁ ብላችሁ ትዛችሁት ሊሆን ይችላል እና ያችን እንደ መልካም አጋጣሚ ይቆጥሯትና የእናንተን ተስፋ ለማስቆረጡት። እናንተ እኮ ግን ጥሩ ውሳኔ ይወስንሃል። አንተ በትምህርት ብትገፋም አይዋጣልህም፣ ትምህርት አይገባህም ሌላችሁ ይችላሉ። እንደ አይነት ሰዎች ሊንታቢሶች ናቸው። እናንተን ተስፋ እስካስቆረጠላቸው የእነሱን ዓላማ ግብ እስከመታ ድረስ ይሉኝታብሎ ነገር የላቸውም ባጠገባቸውም አያልፍም። ስለዚህ ጥሩ ውሳኔ ነው የወሰድከው። እናንተ እኮ ለምን ደወሰናችሁ ይጠቃላቸው የቤተሰብ ኃላፊነቱ ወይ ደግሞ የግል ግዱ ያጨናንቋችሁ ወይ ከቤተሰብ አባል አንድ ሰው ታሞባችሁ ይሆናል። አይ በሚቀጥለው ዓመት እቀጥላለሁ ብላችሁ ያቋረጣችሁት፣ ምናልባት የካምፓስ የዩኒቨርሲቲ የኮሌጅ ተማሪ ግባራችሁ ዊዝድሮ ሞልታችሁ ወጥታችሁ የሚቀጥለው ዓመት ለመቀጠል ፕሮግራም ይዛችሁ ሊሆን ይችላል። ያቺ ለእነሱ መልካም አጋጣሚ ነች። ስለዚህ አይ ነው እናንተ ተረጋግታችሁ፣ አይ ነው በዚህ በዚህ ምክንያት ነው። ስለዚህ የሚቀጥለው ዓመት ማ እኮ ቀጥላለሁ ስትሏቸው ወደ በፍጹም ሌሏቸው ይችላሉ። በፍጹም ምክንያቱም አሁን የተማሩ ይደረሰ ተምሮ እያየ አለ እን በዚህ በዚህ የሙያ መስክ ላይ እንትን ብሎ እንኳን የወር ደመወዛቸው እንትን አይደለ፣ እን ትምህርቱን ትተህ ሌላ ገቢ የሚያስገኝ ስራ ብትሰራ። ይህ ለእናንተ አስበው አይደለም። ይህን ነገር ሌላ ሶስተኛ ሰው ቢኖር እናንተ ሳትኖሩ፣ ግን ገልብጠው ነው የሚያወሩት። በስማም ሰው መሰለ አልገባ ስላለዋለ ትምህርቱን ትዞት የወጣው የእናንተን ክሎት ያውቁታል። በተፈጥሮ ምታቸውን የተፈጥሮ የአእምሮ ብርሁነታቸውን ያውቁታል። ግን ትልቁ ዓላማቸው ምንድን ነው? የእናንተን ተስፋ ወይም ደግሞ የእናንተን የወደፊት ራእይ ማጨለም፣ እናንተን ተስፋ ማስቆረጥ፣ እናንተ በሌላችሁበት ሰው ሰዓት ለሌሎች ሰዎች የእናንተን ኔጌቲቭ ኢሜጅ ማሳየት ስለሆነ አዘውትረው ቤታችሁ ይጋብዟቸው እና ያደርጋሉ። ስለዚህ አዘውትረው ቤት መጋበዝ በዓላማ ነው ማለት ነው። ሁለተኛው በእናንተ ፊት ሊያደንቋችሁም ይችላሉ ደብል ኢሜል ስላላቸው ወይም ደግሞ እንደ እስስት የሚቀያየር ማንነት ስላላቸው ማለት ነው። እና በአንድ አመታቸው ተስፋ የሚያስቆርጥ ቃል የነገሯችሁን ያህል በተለይ ሶስተኛ ሰው ሲኖር ለማስመሰል ሁለታችሁ፣ ብቻ እናንተና እነሱ ብቻ ስትሆኑ፣ እንደነገርኳችሁ ቅስ ለሚሰበር ስውር ዱላ ሊከተክቷችሁ ይችላሉ። ነገር ግን ሌላ ሶስተኛ ሰው ካለ ለእናንተ መልካም የሆኑ መስለው ለዛ ሰው ማሳየት ስለሚፈልጉ ሊያደንጓቸው ይችላሉ። በስመ አብ እንደሱ አይነት ሰው አለ ሌሏቸው ይችላሉ። እኔ ብዙ ጊዜ አንዳንድ መድረኮች ላይ ስላጋጠመኝ ነው። እነዛ ሰዎች እናንተ ጋር ሲሆኑ ገሬ የንኮ ፣ ለምሳሌ ስማቸው አበበ ቢሆን በስመ አብ አቤንኮ እንዴት እንደምወደው እንዴት አይነት ጥሩ ሰው መሰለህ፣ ለሶስተኛው ሰው አጠገባችሁ እላለሁ። እናንተ ፊት ለፊት አይነት ከሆናችሁ እንደኔ እኔ ችግር የለብኝም። ረእንተን ነው ይሄ ማስመሰለህን አቁም ነው ነው እኔ ላይ እንትን የለብኝም እርግጠኛ ከሆንኩ ነው። ታዲያ እንጂ ከምራቸው እንደዛ የሚሉኝን ሰዎች ምንድን ነው አከብራለሁ። በተለይ ደግሞ ምላሹንም እሰጣለሁ ተገቢ ምላሽ። ነገር ግን አስመሳይ የሆኑ ሰዎችን ስለማልቃቸው ስለሚያስታውቁም እንደዛ በሚሉበት ሰዓት ላይ ኤክስኪውዝ የለኝም አታስመስል። ይሄ ምን ገሌ ስላለ ነው እንዴ ልል ይችላለሁ። ደግሞ ብያለሁም ለሰዎች ብያለሁ፣ እንደዛ ያሉኝ ሰዎች ብያለሁ። እና እርግጠኝነት ነው ከመናገራችሁ እና ያደንቋቸዋል በሶስተኛው ሰው ስውዱ እንዴት አይነት እግዚአብሔር ሰው መስለ ፈሪያ እግዚአብሔር ያለበት ምናምን እናንተም በማትኖር በሰዓት እኮ ከጀርባ በስውር ጩቤ የሚወጓቸው ናቸው ሰው የእናንተ ባህሪ ወሳኝነት አለው ነገርኳቸው አስመሳይ ሰው ከሆነና በአስመሳይነት ለዓላማ ብሎ እንደዛ የሚያመቻቸን ከሆነ ኤክስኪውዝ የለም ጉዳቱ ስለሚያመዝን ማለት ነውና። ሁለተኛው የምትለዩበት መንገድ ይሄ ነው። በሰዎች ፊት ያነጓችኋል፣ ይክቧችኋል፣ ያነግሷችኋል ምናምን ነው። ነገር ግን ሌላ ሰው ሲሆን ደግሞ ሌላ ማነታቸው ብቅ ይላል ማለት ነው። ሶስተኛውን ከዛ ጋር የተያዘ ነው። ዞር ስትሉ ብጭቅጭቃቸውን ነው የሚያወጡት። በምን በሐሜት ቢለዋ። እናንተ በሌላችሁበት ሰዓት ላይ ርዕሱ እናንተ ናቸው። በነገራችን ላይ እንደዚህ አይነት ሰዎች እድላችሁን የሚወስዱባችሁ ሰዎች እድላችሁን የወሰዱባችሁ ሰዎች ሁሌም ርዕሳቸው እናንተ ናቸው። ሁሌም ከእናንተ ውጭ ምንም አይነት አጀንዳ አንስተው ማውራት አይፈልጉም። እና ግን ሲያወር በመልካም አይደለም የሚያነሷችሁ በአሜት ቢሊያን ሚሮጫ ቅድም እንዳልኳቸው ኔጌቲቭ ነገራችሁን እያበዙ ማለት ነው። በሶስተኛ ሰው ጋር ዘንድ እንደዛ የሞገሷችሁ እንደዛ የካቧችሁ እንደዛ ክንፍ የሌለው ወይም ደግሞ ክንፍ ያለው መልአክ አድርገው የሰሏችሁ ሰዎች እናንተ በሌላችሁበት ሰዓት ላይ በእግዚአብሔር ከልጅነት ዘመናችሁ ጀምሮ የሰራችሁትን ስህተት ምናልባት በአጋጣሚ በጨዋታ በቤተሰቦቻችሁ ስ በልጅነት ነዚ ሰው ነበር የተባለውን ሁሉ ፈልፍለው ያንን እንደ ትልቅ ርዕስ አንስተው ሊቦጫጭቋችሁ ይችላሉ። አራተኛው በምንም ተአምር እናንተ ተመችቷችሁ ማየት አይፈልጉ? በምንም ተአምር ግንና እንዴ ሰው እግዚአብሔር ጸጋ ከተሰጠው ባይበላም ባይጠጣም ስላችሁ፣ እንትኑ ይገባቸዋል፣ ኮንቴክስቱ ይገባቸዋል ብዬ አስባለሁ። እና ያን ያህል በጣም የተቀናጣ ይሄ ሀብታሞች የሀብታሞች አመጋገብ አለ አይደለ? ይሄ በየዕለቱ ዲሺ የቀያየሩ በጣም ትናም እንደዛ እንኳን ባይሆኑና፣ በቃ በዕለቱ ሁሌም ሽሮም እየበላ ውሃም እየጠጣ የእግዚአብሔር እየጠጣ የምትኖር አይነት ሰው ልትሆን ትችላለ እና እግዚአብሔር ግን ጸጋውን ካደለ ሁሌም አምሮብህ ትሄዳለህ። ሁሌም ግርማ ሞገስ፣ ምክንያቱም ያስከው እግዚአብሔር ነው እግዚአብሔር ነው። ስለዚህ ኢኮኖሚ አቅምህ መታች ሆኖ ከነሱ በላይ አምሮብህ ሽክ ብለህ ሰዎች ሆ ግርማ ሞገሱ እንዴት ያምራል፣ ግርማ ሞገሷ እንዴት ያምራል እያሉህ እያለሽ እያሉሽ ልትኖሩ ትችላላችሁ። ያ በፍጹም ይችላል። እንደውም ህመም ነው የሚለቅባቸው እና ሽክ ስትሉ አይናቸው ደም ይለብሳል። ሲመቻችሁ እንግዲህ ሀገር ሲመቻችሁ ቆዳችሁ ሲቀላ እና ትንሽ ስጋችሁ ጨመርመር ሲል ነው ወርፈር ስትሉ ነው ስጋ ስታበቅሉ ነው ያ አይመቻቸውም። እና ባሽሟጣጭነት ሲያንጓጥጧችሁ ልትመለከቱ ትችላላችሁ። እና ምክንያቱም ይሄ የእነሱ በሽታ ሲሆ አምሮባችሁ ማየት ስለማይፈልጉ ማለት ነው እና እድላችሁን የወሰዱባችሁ ሰዎች ችን የምታውቁበት አንደኛው መንገድ ይሄ ነው። በምንም ተአምር እናንተ ተስማምቷችሁ ለብሳችሁ አምሯችሁ ተስማምቷችሁ ማየት አይፈልጉም። አምስተኛው እንግዲህ በጨዋታ መሀል ከናንተ የተሻሉ መስለው ለመታየት ይሞክራሉ። ይነግሯችሁ አሉ ተሰብስባችሁ ወይዳጆች ደግሞ በነገራችሁ ላይ ብዙ ጊዜ በጣም የቀብ ሰዎች ናቸው። ለእነዚህ አይነት ተኮል የሚነሱባችሁና በጨዋታ መሀል ቤተሰብ መድረክ የተሰበሰቡበት ሊሆን ይችላል ጓደኞቻችሁ ቤተሰብ የተሰበሰቡበት ሊሆን ይችላል በጨዋታ መሃል በተቻላቸው መጠን ሌላውን ትተው እናንተ ላይ ታርጌት ያደርጉና ከእናንተ የተሻሉ በምንም ነገር ላይ እንዳልተሻሉ እኮ ምስክር አያስፈልግም፣ ያውቁታል። በትምህርት አጠገባቸው አይደርሱም፣ በእውቀት አጠገባቸው አይደርሱም፣ በኑሮ አጠገባቸው አይደርሱም። ያንን እውነት ያውቁታል። ግን በተቻለ መጠን ተጋግጠው ከእናንተ የተሻሉ መሆናቸው ፕላስ ያነጻጽሯቸዋል። ለምሳሌ አንድ ሰው ቀጥታ ጥያቄ የሚያቀረውን እናንተ ነው የዩኒቨርሲቲ ትምህርትን ጀምረህ ነበረ፣ ውጭም ስኮላር እየሞከርክ እንደሆነ ባለፈው አጫውቼ ነበር፣ ምን ደረሰልህ? ሌላቸው ይችላል። ጣልቃ ይገባሉ። የእሱ ስኮላር ነው ሰው ያደረገው ይቅርብኝ እንዳይል ብሎ ነው እንጂ ብለው ሊጀምሩ ይችላሉ። ነግሬያቸዋለሁ። እናንተን የሚያናድር ነገር እስከሆነ ይሉኝታ የላቸው ይልቅ ይሉና የእናንተን አስታከው ልጄ እኮ እንደውም ስኮላሩን እንትን ብላ አገር ውስጥ ልትሄድ ነው ሌሎቹ ይችላሉ ያ ሰው የጠየቀው እናንተ ነው ያ ሰው ስለእናንተ ስኮላርሺፕ ፕሮሰስ ነው የጠየቃቸው እነሱ ያናንተ ክሬዲት ካሳጡ በኋላ በራሳቸው ያለውን ወገን ማጉላት ይፈልጋሉ እነዚህ ያ ሱፐር ኢጎ ያለባቸው ሰዎች ናቸው በነገራችን ላይ ስለዚህ በጨዋታ ማለት ሁሌ ከእናንተ የበለጡ ሆነው ለመታየት ይሞክራሉ ሁሌም ማለት ነው ሌላው ይሄ በጣም ማይነር የሆኑ ነገሮች እነሱ ዲዛይን ሰዎች ሊገዛቸው ይችላሉ። ለምሳሌ አንድ ጓደኛችሁ ግብዣ ጠራችሁ እንበል፣ እዛ ግብዣ ቦታ ላይ ትቀምጣላችሁ። አሁን እናንተ ለምንም ነገር ለሰው ክብር ስላላችሁ የትን ተቀምጣችሁ ደግሞ ፊል አታደርጉም እና እናንተ ካላችሁ ምናልባት ያ ሰው እናንተ ወዷችሁ አክብሯችሁ ለእናንተ ያለው አመለካከት መልካም ሆኖ አስቦትም ሳይስበውም ሊሆን ይችላል። እና ምናልባት እዛ ቤት ውስጥ ባሉ ሰዎች ምልከታ ደህና የተባለ ቦታ ሊሰጣችሁ ይችላል ታችተውም ቢሆን ምክንያትም ፈጥሮ ወይ እናንተ ሽንት ቤት ልትሄዱን ስትሉ ያንን ቦታ ይይዙታል። እናንተ ቁጭ ብለሽ አስባችሁት ላይሆን ይችላል እና እዚህም ተቀመጣችሁ፣ እዛም ተቀመጣችሁ፣ ሶፋም ላይ ተቀመጣችሁ፣ ደረቅ ወንበርም ላይ ተቀመጣችሁ ለእናንተ ልዩነት የለው። እነሱ ግን እንደዛ አይደለም የሚያስቡት። በተቻለ መጠን ሶፋው ከተሰጣችሁ ከሶፋ ላይ ተነስታችሁ ደረቅ ወንበር ላይ እንድትቀመጡና እነሱ እዛ ላይ መቀመ ምክንያቱም በቃ እኔ የተሻለ ቦታ አለኝ የሚለው ነገር ሰዎች እንዲገነዘብላቸው ስለሚፈልጉ። አሁን ይህንን ስናገር አንዳንዶች ተራ ነገር ሊመስል ነው። እንደ ተራ ነገር አትቆጠሩት። እንደ ተራ ነገር የምንቆጥራቸው ናቸው በጣም እየጎዱን፣ በጣም ብዙ ነገር እያሳጡን ያሉት። ስለዚህ እነዚህ ሰዎች በተቻላቸው መጠን ከእናንተ የተሻሉ መስለው ለመታየት ይሞክራሉ። ይሄ አምስተኛው የምትለዩበት መንገድ ነው። ስድስተኛው እንግዲህ ደጋግመው በሰዎች አማካኝነት ስለ እናንተ መረጃ ይሰበስባሉ። ይሄ ነው አደገኛው። ብዙ ጊዜ እንግዲህ ሐሳባቸውን እቅዳቸውን አትናገሩ የሚባለው ለዚህ ነው። በተለይ ለእንደዚህ አይነት ሰዎች የእናንተን እድል ለሚወስዱ ለወሰዱ ሰዎች በር ይከፍታል እና በተቻለ መጠን ለድሳት የሚጠቅማቸው ያ ነው የእናንተ መረጃ። ያላችሁ በተንስታተስ የት እንዳላችሁ ምን እያደረጋችሁ እንደሆነ ካላወቁ የላኩባቸውን መተት እንደገና ለማደስ ስለሚቸገሩ ወቅታዊ መረጃ ስለእናንተ በየጊዜው ያሰባስባሉ እና መረጃ አትስጡ፣ ስለእናንተ በተለይ ዲቴይል ወይ ኢንፎርሜሽን አዘውትረው ለምትጠረጥሯቸው ለእንደዚ አይነት ሰዎች መረጃ አትስጡ እና ይሄ ሌላው መለያ መንገዳቸው ነው። እንግዲህ ሰባተኛው ላይ ስንመጣ ደግሞ የአባታቸው የሴጣንን ተግባር ነው የሚፈጽሙት። ይሄ ምንድነው በዛ ያመሳስላቸዋል ከሴጣን ጋር። ከቅርብ ሰዎቻችሁ ከእናትና ከአባታችሁ ጋር ሊሆን ይችላል፣ ከህት ወንድማችሁ ጋር ሊሆን ይችላል። ባለትዳሮች ከሆናችሁ ባልን ከሚስት ሚስትን ከባል እንዲሁም ደግሞ ገና በፍቅረኝነት ላይ ያላቸው ከሆነ ፍቅረኛሞችን የማጋጨት ክህሎቱ አላቸው። በፈጠራ ታሪክ ማለት ነው። በፈጠራ ታሪክ ደግሞ ብዙ ጊዜ ይሳካላቸዋል። ሚገርማቸው ምክንያቱም የሚሰሩት ከሴጣን ከአይደለም ሁሌ አእምሯቸው ውስጥ ተቀምጦ የሚያሳስታቸው ሴጣን አይደለም። ስለዚህ አባትን ከልጅ በማጋጨት ክህሎታቸው የሚታወቁ ናቸው። በነገራችን ላይ ትናንትና አንዲት ምስኪን እህት ደውላልኝ ነበር እና ከዛ ፊትም ደውላለ አንዳንድ ነገሮችን አጫውታኝ፣ በጣም የሚያሳዝን ስቶሪ ነው የነገረችኝ። እና ይቺ ልጅ ከወላጅ አባቷ ጋር ያጋጫት የቅርብ ሰው ነው። ትናንትና ልጅ ወርቅ አፈራሁ እኔ የክፍለ ሀገር ልጅ ነኝ አለች። ሙሉ ታሪኩን አልነገራችሁም የእሱን ፍቃደኝነት ስለሚጠይቅ ማለት ነው። ግን እችን ቀን ጭቤ ከዚህ ግባት ጋር ስለሚሄድ ነው የምነግራችሁ። እና ይቺ ልጅ በነገራችን ላይ እድሏ የተወሰደ ነው። በጣም ቆንጆ ልጅ ነች፣ ግን ላዩ ላይ ያለው መንፈስ ገጽታዋን ቀይሮት ያለ እድሜዋ በጣም ማስረጅቷታል። ያንን ነግራኝ ካለ ገጽታዋን ቀይሮባታል። እህቶቿ አግብተው ወልደዋል። እሷ እስቲል ነው ተናናሾቿ ስቲል ነው አለገባችም፣ አልወለደችም። ያ ፊል ይሰማታል። ለብሳ ስጧ ትሸማቀቃለች። ሰዎች ከእድሜዋ በጣም አልቀው አንቱ ነው የሚሏት። ያ ያ ሞራሏን ይነግረዋል። እና ስራ ልትሰራ ፈለገች እና አባቷ አቅም አለው እንደነገረችኝ፣ ግን የተለያየ ቦታ ነው የሚኖሩት ቤተሰቦቿ ክፍለ ሀገር ናቸው። እዚህ አዲስ አበባ ነው እሷ የምትኖረው እና ለመንቀሳቀሻ ወላጅ አባቷ ነው አቅም ያለው ነው። ገንዘብ ጠየቀችው። ሰዎች ግን በመሀል ገብተው ስላጋጯቸው አባት ያንን ገንዘብ ሊሰጣት አልፈለገም። በእንደዚህ አይነት ሰዎች መሀል ነው እየኖረ ያለ ነው። እና ስለዚህ ሰባተኛው መለያ ባህሪያቸው ይሄ ነው። ከቅርብ ሰዎቻችሁ ጋር ከእናት ልክ እቺ እህት እንደሆነችው ከአባቷ ጋር እንዳጋጯት ከአባቶቻችሁ ጋር ያጋጫችኋል። ከእናቶቻችሁ ከወንድሞቻችሁ ጋር ከእህቶቻችሁ ያጋጫችኋል እና ይሄ ሰባተኛ የምትለዩበት መንገድ ነው። ስምንተኛው ስራችሁን እኮ ያውቁታል። ምን እንደምትሰሩ ምናልባትም ደግሞ ሁሌም ስለ እናንተ መረጃ ስለሚያሰብሱ የወር ደሞዛችሁን ሁሉ ሊያውቁት ይችላሉ። እንደዛ መሆኑ ግን ሁሌም የእናንተን የገንዘብ ምንጭ ማወቅ ያጓጓቸዋል። እያወቁትም እያወቁትም በደሞዝ ብቻ ነው የሚኖረው ሌላ ገቢ የለውም ሌላኝ ካሜል የለውም ብለው ሊጠይቁ ይችላሉ የቅር ሰዎቻችሁ ያገባችኋል ወይ አንድ ሚሊዮን ብር ላገኝ በወር አንድ ብር ላገኝ በወር ማንም ሳይመለከተው አይደለ ከኔና ከኔ ቤተሰብ ውጭ በቀጥታ የሚመለከተው የኔ ቤተሰብ ስለሆነ ከዛ ውጭ ግን ውጭ ያለ ሰው የኔን ገቢ ኦዲት ለማድረግ ማነው ስልጣን የሰጠው ግን እንዲህ አይነት ሰዎች በዙሪያችን በደንብ አለ በደንብ አለ ሁሉም እናንተን ገቢ የሚቆጣጠሩና አንደኛው መንገድ ይሄ ነው። ላችሁ ፈልግ ነው። ስምንተኛው በስምንተኛ ደረጃ ላይ ያለው እድላችሁን የሰሩባችሁ ሰዎች የምታውቁባቸ አንዱ መንገድ ይሄ ነው። የገንዘብ ምንጫችሁን የገቢ ምንጫችሁን ሁሌም ለማወቅ ሲያሳድዷችሁ ልታገኛቸው ትችላላችሁ። ዘጠነኛው እናንተ ነው የሚደግፋችሁን ሰዎች ላይ የሀሰት ክስ መመስረት ነው። እንግዲህ ደጋግመው ስለእናንተ ሲያወሩ እናንተ በጣም በቅርብ የሚያውቋቸው ሰዎች እናንተ የምታወሩት እኮ ሁሌ ስለእነሱ ትክክል አይደለም። ወይም ስለ እከሌ የምታወሩት ትክክል አይደለም፣ እከሌ እኮ ከእናንተ ከምታወሩት በተቃራኒ ነው ብለው ደጋግመው የእነሱ በእናንተ ላይ ያላቸውን ሐሜት ሲያጣጥሉባቸው ተገልብጠው እነዛ ሰዎች ላይ የሐሰት ክስ ማቅረብ፣ ስማቸውን ማጥፋት ነው ተግባራቸውና እንዲህ የሚያደርጉ ሰዎች ካሉ እንግዲህ ጥያቄ ምልክት ውስጥ ከተዋቸው እና የሚያደግፏቸው ሰዎች ላይ ሐሰት ክስ መመስረት እነሱን ከምትለዩባቸው አንደኛው መንገድ ነው፣ እና በዘጠነኛ ተራ ቁጥር ላይ አስቀምጠነዋል። ሌላውና አስረኛው እንደዚህ አይነት ሰዎች ምንድን ነው የሚያደርጉት? የእናንተን ሙያ ያራክሱባቸዋል። በምንም ታምር ሰዎች በጣም የወደዱላችሁን ሙያ ሰዎች በጣም የወደዱላችሁን ሙያ ሲያራክሱባቸው ልታገኟቸው ትችላላቸው። ለምሳሌ እናንተ በሕክምና ሙያ ላይ ያላቸው ዶክተሮች በናቸው የምንች ደግሞ ዛሬ ለረከሰ የሕክምና ሙያ ያሉላቸው ይችላል። የሕክምና ሙያ ከእግዚአብሔር በታች ሰዎችን ህይወት ለመታደግ የምንጠቀምበት ሙያ መቼም ረክሶ የማያውቅ ወደፊት የማይረክሰው። እነዚህ ሰዎች ግን ከአንድ በታችሁ ይን ይችላሉ። ግድ የለም ሌላ ሙያ አንድ ወደ እኛ ሙያ እንምጣ። ብዙ ሰዎች ደም ለብሶ ምንድነው ደግሞ የዚህ ሀገር ጋዜጠኝነት ሊሏችሁ ይችላል። የዚህ ሀገር ጋዜጠኝነት ጫማ ለመግዛት እንኳን የሚያበቃ ኢንካም የማያመጣ ሊሏችሁ ይችላሉ። እናንተ ሙያውን ወዳችሁት ነው የምትሰሩት። የእናንተን ሙያ የሚያከብሩላችሁ ብዙ ሰዎች ይኖራሉ። የሚወዱላችሁ ብዙ ሰዎች፣ ከዛ በላይ ደግሞ እናንተ ሙያችሁን ትወዱታላቸው። ነገር ግን ሁሌም እናንተን ተስፋ ማስቆረጥ ስለሚፈልጉ ሙያችሁን በጣም ነው የሚያራክሱት ይልቅ ዝም ብሎ እየሄደ ወሬ ከሚያነፈነፍ ሙያውን እሱን ትቶ እንትን አይሰራም ሊሏችሁ ይችላሉ። ምን አገባቸው? እናንተ ወዳችሁ በሰራችሁት፣ እናንተ ከብዙ ሰው ጋር ተዋውቃችሁበት፣ ብዙ ሰዎች ለእናንተ ሙያ አክብሮት በሰጡበት ሌላ ሙያ እንትን ያላልኩት ምንድ የሌላ ሙያ ሰዎችን ሙያ እንትን እንዳለ ብዬ ነው። በራሳችን ሙያ ምሳሌ እንስታችሁ ብዬ ነው። አስራ አንደኛውና የመጨረሻው ምንድነው? እንግዲህ በተቻላቸው መጠን የእናንተን ድክመት ለማጉላት ቦልድ ለማድረግ ይጥራሉ እና ማንኛውም ሰው ፍጹም አይደለም ከእግዚአብሔር ውጭ። እና ሰዎች ናቸው እንደ ሰው ስህተት ልትሰሩ ትችላላችሁ። ስህተት የማይሰራ ሰው ስለሌለ ማለት ነው። እንግዲህ የሚሰራ ሰው ይሳሳታል አለ። ለእነሱ ቢንጎ ነው። ምናልባት ዩሬካ ሌላቸው ይችላሉ። አገኘሁት ሊሏቸው ይችላሉ። ልክ እጅ ከፍንጅ ትልቅ ወንጀል ስትፈጽሙ እንደያዟችሁ ማለት ነው እና በተቻላቸው መጠን የእናንተን ድክመት ስር ከስር እየተከተሉ ቦልድ ሊያደርጉ ሊያጎሉት ሊያሳድጉት ጥረት ያደርጋሉ። እና እነዚህን 11 መንገዶች ወይም 11 ነጥቦች ከተመለከታችሁ እድላችሁን የወሰዱባችሁን ሰዎች የምታውቁባቸው 11 መንገዶች ናቸው። ዝርዝሩ ሳገባ 11ዱን በወፍ በረር ልንገራችሁ አንድ አዘውትሮ ቤታችሁ ጋብዟችኋል። ሁለት በእናንተ ፊት ያደንቋቸዋል። ሶስት ዞር ስትሉ የቁጫጭቋቸዋል፣ በሃሜት ማለት ነው። አራት ሽክ ስትሉ አይናቸው ደም ይለብሷል፣ አምሮባችሁ ማየት አይፈልጉም። አምስት በጨዋታ መሀል ከእናንተ ሻሉ መስለው ለመታየት ይሞክራሉ። ስድስት ደጋግመው በሰዎች አማካኝነት ስለ እናንተ መረጃ ይሰባስባሉ። ሰባት ከቅርብ ሰዎቻቸው ከእናት፣ ከአባት፣ ከእህት፣ ከወንድም፣ ከፍቅረኛ ያጋጯችኋል። ስምንት የገንዘብ ምንጫችሁ ያጓጓችኋል፣ ለማወቅ ጥረት ያደርጋሉ። ዘጠኝ እናንተ ላይም የደገፏችሁ ላይ የሀሰት ክስ ማቅረብ ይቀናቸዋል፣ ስማቸውን ያጠፋሉ። አስር ሙያችሁን ያራክሱባችኋል። አስራ አንድ ድክመታችሁን ለማጉላት ይጣጠራሉ። እነዚህ አስራ አንዱ ወሳኝ እድላችሁን የወሰዱባችሁን ሰዎች የምታውቁባቸው አስራ አንድ መንገዶች ናቸው። እርግጠኛ ነኝ በደንብ መረጃ እንዳገኛችሁ ተስፋ አደርጋለሁ። በቀጣይ በዚሁ በተለዋ ቻናላችን ላይ ሌላ መረጃ ይዘን የምንቀርብ ይሆናል። ነገር ግን አብረን እንዘልቅ ዘንድ እንቻል አሉ ሰብስክራይብ በማድረግ አበረታቱ ላይክ በማድረግ ፕሮግራሙን ጀምሮ ሀሳብ ካላችሁ በሀሳብ መስጫው ሳጥን ውስጥ አስቀምጡልኝ አብረን እንዘልቃለን አብራችሁ ስለነበራችሁ ወደፊትም አብራችሁን ስለምትሆኑ ከልብ አመሰግናለሁ በቀጣይ በሌላ መርሃ ግብር እስከምንገናኝ ድረስ በያላችሁ በሰላም ጤና ፍቅር የግል ሀብቶቻችሁ እንዲሆኑ ተመኘው አበቀው